አንዳንድ ትንሽ ህገ ወጥ የሆናችሁ ሰዎች አላችሁ ማለት ነው። እና ማንም ሰው ሳይሰራ ስራ የሚበላይልን በዚች ምድር ላይ ማለት ነው። ስራ ክቡር ነው። የማዳም ቅመሞች አምሳ ሺህ ስልሳ ሺህ እየተከፈላቸው ነው የሚሰሩት። ከኢትዮጵያ መምህር ወይም ዶክተር ወይም ከነሱ በላይ ነው እየሰሩ ያሉት። እሺ በመጀመሪያ ይሄንን አንደርስታንድ አድርግ፣ ለተሳዳቢዋ ማለት ነው። ባለጌ አሳዳጊ በደልሽ ማለት ነው። እኔ ብዙ መናገር እችል ነበር፣ ግን እንዳንቻ አይደለውኝም። በጣም ባለገነች። የሰው ልጅ እንደዚህ አድርጎ አይሰደብም። ሀይሚኮ ጀግና ናት። እንዳንቻ አይደለችም ማለት ነው። ለመስራት ለመለወጥ ነው የምትለፋው እና በዚህ ዙሪያ ደግሞ አብርሽን ፍቅር ሩታ የፍቅር አድናቂዎች እንግዲህ የሩታን እራቁቷን እያቀነባበሩ ሲፖስቱ የነበረ አሁንም እንግዲህ ስድባቸውን ቀጥለዋል። ምክንያቱም ከሩታ እናንተ ምንድን ያላችሁ? ሩታን ለቀቅ አድርጓት የያዛችሁትን ጠበቅ ማለት ነው። ምን ታርጋችሁ? ሩታ ቲክታከርና የሶሻል ሚዲያ ሰዎችን ባሳደገች ነው ይሄንን ሁላው ውርጅብኝ የምትሰርቧት ማለት ነው። በመጀመሪያ እናንተ ሰው ሆናችሁ ተገኙ። ሰውን ለመስደብ ኮ ሰው ሆኖ መገኘት መልካምነት ነው። እዚህ ሰው ሆናችሁ ተገኙ ማለት ነው። እና በጣም ነው የሚያሳፍረው። ምን አለ እንደው ቲክቶክን የሚዘጋ የሆነ ነገር ቢመጣልን ማለት ነው። በጣም ያሳፍራል። እንደ በቃ ተፋተዋል። ልጅቷን ለምን ይሄንን ያህል ለምን ይሄንን ያህል ስድብ? ይህን ሰሞን ደግሞ ሀይምዬና ሩታዬን ነው እየተሳደቡ እየዘቀዘቁ ያሉት የፍቅር ዳይበሮች ማለት ነው። የፍቅር ዳይበሮች ግን ተጠንቀቁ እሺ።